ሰርቴን መሰለኝ ቀስ ብላ እንድትልን ልጄን ያቃጠለ ቾንሶ ነው። በመርቀት ብሩክ ያልነገራትም ስለ እርሶ ልጅስ ቀልባለሁ ብላል። ዛሬ እንግዲህ ብሩክና ሀይሚ እንዲሁም ፍጽ ሶስታቸው በአዲስ ቪዲዮ መጥተዋል። እንዲሁም የብሩክ አያት ደግሞ ሀይሚን ታወቃለች ማለት ነው። የብሩክ አያት እንግዲህ ሀይሚን በሚገባ መክራት አለች። እንዲሁም ምርቃንም ተመርቃለች ማለት ነው። ሀይሚ እንግዲህ ዛሬ አንዳንድ ምርቃኖችንም እንዲሁም ደግሞ ጥያቄዎችንም ተጠይቃለች ማለት ነው። በአጠቃላይ የብሩክ አያት ከፍ ያለና ትልቅ መልእክት አስተላልፋለች ለሀይሚ ማለት ነው። እና ሰላም ሰላም፣ ቤተሰብ እንዴት ናችኋል? ሰላማችሁ ይብዛላችሁ። ውበት እያልኩኝ ውድ የጨረቃ ቤተሰቦች እንኳን ወደ ቻና በመጀመሪያ ማስተላለፍ የምፈልገው ብሩክ እንግዲህ ሀይሚዬን ሁለት መቶ ሺ ሰብስክራይብ አስገቧት እና እሷን በሚገርም ሁኔታ ሰርፕራይዝ አድርገኛለች። እኔም ደግሞ ሰርፕራይዝ እንዳደርጋት በጣም ልዩ ነገር አደርግላታለሁ ብሎ ቃል ገብቷል ማለት ነው። ስለዚህ የሀይሚን ቻናል ሰብስክራይብ እያደረጋችሁ፣ ሼር እያደረጋችሁ ሁለት መቶ ሺ አስገቡልኝ ብሎ መልእክት አስተላልፏል ማለት ነው። እኛም ሼር እያደረግነ ነው፣ ቡራዬ ሼር እያደረግነ ነው። ሌሎቻችሁም ሼር አድርጉ ማለት ነው። ያው ሁለት መቶ ሺህ እንድትገባ ማለት ነው። እና ያው ቡራ ደግሞ አመስግኗን ማለት ነው። ዛሬ ፍፄና ቦራ እንዲሁም ሀይሚ መተዋል ማለት ነው። በመጀመሪያ ብሩክና ፍፄ ነው የመጡት። አመጣጣቸውን እንግዲህ አይታችኋል ማለት ነው። እኔ እንደ ዛሬ ማለት ነው፣ እንደ ዛሬ ስቄ አላቅም ብላችሁ ታምናላቸውን? ሆዴ ቆሰለ። በቃ እውነቴ ነው ብላችሁ እና እንግዲህ ሰሞኑን ሀይሚ ትንሽ እያስቸገረች ነው መስልና፣ በዘፈኑም በምኑም እያረገች ብሩክ እንትንሽ እንትን እያለችው ነው መሰለ። ብሩክ ደግሞ በቃ ቆጫ ምን እየተወጣ ነው ያለው እና እኔ ዛሬ በቃ አልቻልኩም ነው የምላችሁ። የእውነቴን ነው የምላችሁ። እኔ እኮ በቃ ማለት አሳልፍ ያየሁትና እና ከዛ ተመለስኩ ማለት ነው። ምክንያቱም በቃ አልቻልኩም። እውነቴን ነው የምላችሁ። እኔ አልዋሻችሁም። አሳልፍ ያየሁት ከዚያ ተመልሼ እንደገና ከመጀመሪያው ጀመርኩ ማለት ነው እና እንግዲህ ብሩክ ሀይሚን አጨልሏታል፣ ዛሬ ማለት ነው። የተወሰነ ግን ሀይሚ አውቃለች ብዬ አስባለሁ፣ ወደ መጨረሻው አካባቢ እጁን በመንካት ምናምን ነገር እና በንግግሩ ማለት ነው። ብሩክ ግን በጣም ነው የሚችል፣ የእውነት በጣም አልተቻለም፣ ትወና ማለት ነው በጣም አልተቻለም። እንግዲህ የብሩክ አያት ከጎንደር ነው መጣች ተብሎ ነው እንግዲህ ለሀይሚ በቃ እንዴት ነው ብሩክ የኖረውን ሁሉ ነው መልእክት ያስተላለፈ። በስማ ሰምታችኋል አደለ? ብሩክ የተናገረውን አያት ሁኖ ነው የተናገረው። እንግዲህ ሀይሚን አስተዋወቀኝ ብሎ ነው እንግዲህ ከፍፄ ጋ እንደዛ ብሎ የመጡት። የለበሰው ልብስ ደግሞ የፉየ ነው ብሏል። እኔ ብሩክ በጦሽ ነው ያልኩት። እና መጨረሻ ላይ ግናት ሀይሚ ደንግጣለች፣ አላወቀችውም የተወሰነ። በድምፁ ታቃለች ብዬ አስባለሁ እና ረ እንግዲህ በቃ ማለት የሀይሜ የብሩክ ሀያት ስታወራ ብሩክ ነውሀይሜ ማለት ነው እና ልጅና አቃጠለችው ቃልሁን ወሰደችው። ምንድነው አንቺ በቃ ወይኔ ያረኔ ብልበ እንዴ ብርኩ ያላለው የለም ማለት ነው። ማለት እንዴት ነው በቃ ውስጥ ያለው እና የተናገረ እና ጨጓረው ላጠችው ፍፄ ደግሞ ጎበዝ ነው፣ ለብሩክ ነው ያግዘ ዛሬ ማለት ነው እና ለብሩክ ሲያግዝ ደግሞ ይመርቋት፣ በቃ ይመርቋትኝ። ምን አስጠበቀች ደግሞ እስካሁን እያስጠበቀች፣ ለምንድን ነው መርቃት እያለ አይ፣ ይመርቋት ሲመርቋት፣ በቃ ተመልሳ ትሄዳለች ነው ምናምን እያለ ነበር። እና ፍፄ፣ እኔ በቃ የእውነቴን ነው የምላችሁ ሳቂ አላስቻለኝም። የምር እኔ እንዴት በቃ ረቡራ እንዲ ቡራ፣ በቃ ጨዋታ ጨምሯል የሌለ ማለት ነው በቃ ማለት ስለ ሀይሚ አልነግሯትም፣ እንደ ማለት ብሩክ አልነግሮትም እንዴ፣ ስለ ሀይሚ ይባላል። ኧረ፣ ምን ቀልብ አለው? ቀልቡን እኮ ወሰደችው። ሰዳትና እያለው እያለ ማለት ነው። ብሩክ በቃ ጨንጓረው ላጠችው ማለት። ብሩክ ነግሮኛል፣ በፌስቡክ ነው፣ በዩቱብ አብረው ይሰራሉ ምናምን እያልኩኝ እኔ። ስለሷ ሁሌ ነው የሚነግረኝ፣ ገቢያምሰድ ምናምን። እናንተ ግን ብሩክን ምንድን ንበለው? በቃ ቁጭ ግን ከዛ ደግሞ ጸጉርሽ ልስራሽ ብሎ ሲመርቃት አይታችኋል አይደለ? ቁጭ ብሎ ሲመርቃት በቃ ማለት መናገር የሚፈለገውን ብሩክ በሙሉ ተናገረ ማለት ነው። ግን ያው አላ አደለ ዘና የሚያደርግ ነው። ከፕራንክ በጣም የተሻለ ነው። እና ይህን ቪዲዮ ደግሞ እንደዚህ ዘና የሚያደርግ ቪዲዮ ሲለቀቅ የምሬን ነው ምላችሁ፣ ሼር አድርጉ። ምን ችግር አለው? ሁለት መቶ ሺ ትግባ ማለት ነው። እኔማ ሁሌ ሼር አድርጋለሁ፣ ግን የኔ ሀያ ሺ እንኳን ስላልሞላ ኖቲፊኬሽን ለዩቱብ አይደርስም። ለዩቱበሮች ለትንንሽ ዩቱበሮች ሊደርስ ይችላል። ለዩቱብ ግን ደና ሰብስክራይብ ያለው ሰው ነው ሼር ሲያደርግ የሚደርስ ኖቲፊኬሽን ማለት ነው እና እና አበረታቷት ማለት ነው። ቦራ በጣም ጨዋታም ፍቅርም ጨምሯል። ከፍፄ ጋር ስለመጡ ደግሞ ደስ ብሎኛል። እንግዲህ አብረው ይሰራሉ ማለት ነው። ፍፄም አመስግኗን፣ ሀያ ሺህ በላይ ገብቷል። እና እንግዲህ አብረው ይሰራሉ ብዬ አስባለሁ። አንዳንድ ነገሮች ማለት በቃ እንደዚህም በቁም ነገር እንደዚህም በቀልድ ነገር እንደዚህ ቢሰሩ ደስ ይላል። ፕራንክን በተመለከተም ብዙ አስተያየት ሰጥታችሁኛል። እኔን እየተቆጣችሁኝ ሁላ ና ያላችሁ ቤተሰቦች እኔ እኮ አይደለውም ፕራንክ ስሩ ያልኩኝ ማለት ነው። ሀሳብ ተሰጥቶ በሱ ሀሳብ ነው እኔ ተጨማሪ ሀሳብ የሰጠው ማለት ቻናላቸው እንዲንቀሳቀስ የአንድ ቀን ወይ የሁለት ቀን ፕራንክ ቢሰሩ ሀይሚ ትሎ ሁለት መቶ ሺ ትገባለች በሚለው ይሄ ምንም ችግር የለውም ነው ያልነ ማለት ነው ቢሰሩ ጥሩ ነው ተመካክረው ማለት ነው ሃይሚና ቡራ ተመካክረው ቢሰሩ ሌላውን ነገር ለኦዲንስ ስተው ማለት ነው ኦዲንስ ደግሞ መሳደብ የለበትም ሀይሚ ፕራንክ ስታደርግ ሀይሚን መሳደብ የለባችሁም ብሩክን ፕራንክ ሲያደርግ ብሩክን መሳደብ የለባቸውም። እዚህ ጋ የስራው ጸባይ ስለሆነ በቃ በቪዲዮ ብቻ እኮ ነው እነሱ ምን ቢሉም እንጂ እነሱ አንድ ናቸው እና የእነሱ ፍቅርና ፕራንክ ምንም አይገን አያገናኙም ከዚህ ነጻ ማድረግ አለብን። በቃ ፕራንክ በሰሩ ቁጥር የእነሱን ፍቅር ከፕራንኩ ጋር ማያያዝ የለብንም። በተለይ ኦዲንስ መሳደብ የለብንም በየተራ ማለት ነውና። እንደዛ ከሌለ እነሱም ሳይሳቀቁ መስራት ይችላሉ። ምክንያቱም በጣም ብዙ ቱበሮች እንደዚህ እየሰሩን ያደጉት ታውቃላችሁ፣ እና በዚህ ሀሳብ ነው እኔም ሀሳብ የሰጠው ማለት፣ እኔ ሀይሚን የማገኝበት ነገር ቢኖር እነግራት ነበረ ማለት በቃ ሁለታቸው ተመካክረው እንዲሰሩ ማለት ነው፣ እና እንደሌሎቹ ማለት ነው ማደግም መስራትም ስላለባቸው እኮ ነው የእውነቴን ነው የምላቸው እና ባዝናኝ ቪዲዮም ይታይላቸዋል። ሞር ግን እንደ ፕራንኩም ይታይ የለም ቢያንስ 200 ሺህ በቀን ይታይላቸዋል። እንግዲህ ዋናው ጤና ነው። እስኪ እንግዲህ ደግሞ እየቆየ እናያለን ማለት ነው። ብቻ ዛሬ ቦራ በጣም ነው ዘና ያደረገኝ። ልጄን ጨጓራውን ላጠችው። ቆይ አንቺ ቤት ወስደሽ ልትቆልፊበት ነው እንዴ ምናምን ሁላ ይላል ብሩክ። እና በቃ ጨጓረኝ ላጠችው በቃ ማለት እረ ሀይ ሀይሚን ዛሬ ቁም ስቅባን እኮ ነው አየች። ምክንያቱም ትናንት የዘፈነችው ዘፈን እራሱ አበሳሽቶት ነበረና ቆይ ብሎ ትናንት ፎክሮ ነበረ እና ይሄው ዛሬ እንግዲህ በቀልድም ቢሆን ማለት ነው እና ብቻ ዘና ያደርጋል። ዘና ነው የሚያደርግ ሌላ ምንም ነገር የለውም። በጣም ነው የተዝናነውበት። እኔ የእውነቴን ነው የምላቸው እና ወደ መጨረሻ የምለው ቢኖር አሁንም የቦራን መልዕክት ተግባራዊ አድርጉ። ሃይሚን ቪዲዮዋን ላይክ፣ ሼር አድርጉላት ሰብስክራይብ አድርጉ። 200 ሺህ ትግባ፣ እና ሰርፕራይዝ እንዲያረጋት ቃል ገብቷል ማለት ነው። ፍፄ ስለመጣህ ደስ ብሎናል። የእኛ ወንድም የእኛ ታማኝ ወንድም በጣም ደስ ብሎኛል።